አሊያ የቦራንን በሕይወት መገኘትና አለመሞት ከሰማች በኋላ ለመጀመሪያ ጊዜ ምናልባት ቦራን ከተመለሰ ብላ በጣም እየፈራች ስትዘጋጅበት ነበረ። ምን አይነት መልስ እንደምትመልስለትና ከጃን ጋር መፋቀሯን ወደደም ጠላም ልትነግረው ተዘጋጅታበት ነበረ። ነገር ግን ሰዳከት ደግሞ ሁለቱ ልጆቿ በዚህ ምክንያት አሊያ በምትባል ሴት እንዲባሉ ምንም አይነት ፍላጎት የላትም። አሁን ገና ቦራን ከመንቃቱ እየጠየቀ ያለው እኔ ያልኳችሁን ነገር አድረጋችሁ ወይ የሚል ነበረ የመጀመሪያው ጥያቄ። ተሳክቷል፣ አውጄ ገብቷል። ያ ቪዲዮ አይቸዋለሁ ብሎ ጂያን መለሰ። ቀጣዩ ጥያቄ ተጋብታችኋል ወይ ነው። አሁ ተጋብተናል አሉት። ነገር ግን ጋብቻ የመሰለው ወረቀት ላይ ብቻ ነበረ። ምክንያቱም አሊያና ጂያን እንደሚፋቀሩ ምንም ያወቀ የተረዳው ነገር የለም። ነገር ግን ፍርሃቱ አይኑ ላይ ያስታውቃል። ሰዳከት ደግሞ ያወቀ ዕለት ብዙ ብጥብጥ እንደሚፈጠር ነው የምታውቀው። ገና ከመነሳቱ ልጄን አሳዩኝ ብሎ ጠየቀ። ነገር ግን አሊያ ደግሞ አሁን ጊዜው አይደለም፣ ልጅህ ዴኒስ አንተ በሕይወት እንዳለህ አያውቅም አለችው። ትንሽ እንዲያርፍ እረፍት እንዲያገኝ ፈቅደውለት ወደ ዋናው ሳሎን መጡ። ሰዳከት አሁን ሰውየው ያሰበች ነው ያለችው። እናንተ ቆይ ምንድን ነው የምታስቡት? እንዴት ሰው ራስ ወዳድ ይሆናል? ልጁ እኮ ነው የራሱ የገዛ ልጅ። ልጁን አሳዩት እንጂ ልጄን አሳዩኝ ብሎ እየጠየቀ አይደል እንዴ? ጂ እንዴት ወንድም ላይ እንደዚህ ጫካኝ ትሆናለ? አለያ አለያ፣ ምን ነካሽ? ቆይ ለምን ልጁን መተሽ የማታሳዩ? ቆይ ይሁላችሁ፣ ታሟል እኮ ልጁን ካላየ ሊታመም ይችላል፣ ብላ ትናገራለች። እማ እየተረጋግ እያል ነበር ጃሃን። ሰዳከቴ ልጅ፣ ስሚኝ፣ ስሚኝ፣ እኔም ጥሩ ስሜት እየተሰማኝ አይደለም። ልጁን ባሳየው ደስ ሊ ነበረ፣ ነገር ግን አይሆንም። ለምን ስለ ራስሽ ብታታስታስበ ያለሽ እንዴ? አሁንም ቢሆን እኮ የሚያስበው እኮ አባቱ እንደሞተ እኮ ነው። ቀስ ብዬ እኔ ነገር መናገር ያለብኝ፣ በአንድ ጊዜ ሁሉ ነገር ላውርድበት እንዴ ምን እያልሽ ነው ያለሽው? ለምሮ ራስ ወዳድ የምትሆኘው? ለምሮ በአንድ ጎንደ ብቻ የምታስቢው? ሁልጊዜ በራሱ ጎንደ ብቻ ነው የምታስቢው? ለምን ለምን እንደዚህ መሆን የለበትም፣ ይሄ ትክክለኛው ጊዜ አይደለም ስትላት ነበረ። አለም አለ አይደለም ይልሽ፣ አንድ አመት ሞላው እኮ ይልሽ፣ ልጄን ደግሞ እኔ በዚህ መንገድ ይልሽ መበደል አልፈልግም። ልጁን ማየት አልፈ አለበት ስትላት ነበር እማዬ። የምር ስታስቢ ነገር ሊሆን ይችላል ስታስቢው የምር የምር ትላታለች። ቆይ ግን ሲጀመር እኛም እኮ ቢሆን ከሱ ጋር ነገሮችን አላስተካከልንም እኮ። ልጁ ታዲያ በማልቤት ለምን ይጎዳል? እማዬ ትንሽ እንረጋጋ እያለ ካይ ጠይቃል አይደለም። ልጆች ልጆች ስሙኝ እንጂ ግን ለምን ለምን ለምን ሲጀመር ለምን ተጋብተናል አላችሁት? እን ግዴታ ነው እውነቱን መናገር አለችው። እማዬ ስለዚህ ጉዳይ በኋላ እንወራለን ነገሮች ይረጋጉና ብሎ ጂያን ይናገራል። ሰዳከት ደግሞ እንዲህ ስላላችሁት ብቻ ልጅ ይጎዳብኛል ሊታመም ይችላል ተጨንቆ ብላ እየተናገረች ነበረ። ከዚህ የሚብስ ነገር ውስጥ ሊገባ ይችላል ብላ ትቆጣለች። ወይዘሮ ሰዳከት እኔ ጂያንን አግብቼዋለሁ። እሺ ይሄ ጋብቻ ደግሞ የወረቀት አይደለም። ምክንያቱም በልቤ አሁንም ቢሆን የጂያን ሚስት ነኝ፣ የእሱ ሚስት ነኝ። አበቃ ከእሱ ጋር የተጋባሁት እሺ። በወራን ደግሞ ይህንን ወደለም ጠላም እነግረዋለሁ። ይሰማኛል። አመነም አላመነም እውነታው ይሄ ነው። ስትራን ነበረ ግን እኮ እሱ ከልጅሽ አባት ከሆነ ቦራን ስትራ ነበር። አዎ አባቱ ነው አባቱ ነውና ምን ይሆን ነገር ግን ባሌ አይደለማ። ባሌ መሆኑን አቁሟል በራሱ ጊዜ አለቻት። አለም ጀ አሊያ ተሳሳቺ። እሱ ባልሽ ነው ስትራ ነበር። እኔ ሚስቱ አለው ሚስቱ አለው እ ሚስት ነኝ። ይህን ደሞ አንቺ ተወስኝልኝ። ማንም መወሰን አይችልም። ስለ ራሴ የማውቀው እኔ ብቻ ነኝ። ሰዳከት በዚህ ጉዳይ ጣልቃ እንዳትገቢ እያስጠነቀቁች ነው። ጣልቃ እንዳትገቢ ብላ ጣቷን እየጠቆመች ታስጠነቀቃታለች። እኔ እኮ ግራ ገባኝ እኮ ቆይ፣ ምንድን ነው የምታስቡት እናንተ ልጆች? ምንድን ነው ቆይ ለምሳሌ ቦራን ለምሳሌ የጀመል አባቱ እንደሆነ ቢያቀስ ቢያቀስ ጭራሽ እሱ ሊገድለው እንደሞከረ ቢያቅስ ቤተሰባችን በጣም የማይረሳው ጠባሳ ነው የሚይዘው፣ በጣም ከባድ ነው የሚሆነው ስትል ነበረ እማ። እያስበሸዋል አስበሸዋል። ቦራን ደግሞ ጀመል ሊያሳምነው ሲሞክር ተመልከች እስኪ ምን አይነት ነገር ውስጥ እንደምንገባ አላት። ከአያ አይሆንም፣ አይሆንም በጭራሽ፣ እኔማ ሞቼ ነው ቆሜ እንደዚህ የሚሆነው በጭራሽ አይሆንም፣ አይሆንም ስትል ነበር እኮ ሰዳከታ። እየሻለላ በራስሽ ብቻ ስታስቢ ነው እንጂ ይህም ቢፈጠር ትጎጃለሽ ልክ እኔም እንዳንቸ ነው የምጎዳው ትላለች። ቦራን ግን የአዜም ልጅ ነው የጀመል ልጅ አይደለም የአዜም ልጅ ነው፣ በቃ አባቱ አዜም ነው እናንተ ወንድሞቹ ናቸው ብላ ትናገራለች እያለቀሰች። ከያና ጂያን ደሞ እሷን እያረጋጓን ነበረ። እንግዲህ በአሁኑ በጣም ከባድ ነው የሚሆነው፣ ምናልባት ኤጅመልን እውነት አውቋል ፍርድ ቤት ሄዶ የሆነ ነገሩ ሊያንዛዛብን ይችላል። ጂያንንም ደግሞ የልጅ ልጄ ነው እያለ ሊጠይቅም ይችላል። በቃ ከባድ ነው የሚሆነው። ከዚህ በኋላ ፈጣሪ እርዳን ብላ ተናገራለች። እማዬ አምልጦሽም ቢሆን ማለት ነው ኤጅመል ቦራንን ሊገለው እንደሞከረ እንዳነግር፣ በፍጹም በፍጹም ስለዚህ ጉዳይ ማወቅ የለበትም። በተለይ ቮርጎንም ቢሆን ማስጠንቀቅ አለባችሁ። ምናልባት ምናልባት ደግሞ ውስጥ እርስ በርስ ስታወሩ እንዳይሰማችሁ እያለ ከደርና ሙዛፈርን እያጠራቸው ጠራቸውና እያስጠነቀቃቸው ነበረ እነ ፓ ጊዜም ቢሆኑ ውስጥ ኪችን ውስጥ ሆኖ ሲያወሩ በጣም በጣም ይጠንቀቁ እያለ ነበረ ሰዳከት ደግሞ እሺ ለማንኛውም ፈጣሪ በሁለት እግሮቹ ቦራንን ካቆመልኝ ለፈጣሪ ስለቴን ተስዬ ነበረ አሁን የምፈልገው ጸሎት ማድረግ ነው ጸሎት ማድረግ ፈልጋሉ ልሂድ ብላ ወደምትጸልይበት መስጂድ እየሄደች ነበረ ወደዛ ቦታ እየሄደች እነጃን ይነጋገራሉ ወንድ ምንድነው የምናደረገው ይላል አላውቅም አላውቅም ሁሉም ነገር እንግዲህ በጊዜው ሲደርስ ጊዜው ሲቃረብ እንደሚሆነው እናደርገዋለን ምንም ከአቅማችን በላይ ሆኖ የምናደረገው ነገር የለም እያለው ነበር ናሪ ተደወለላት ከሆስፒታል። ሻይን ነቅቷል፣ ጥሩ ሁኔታ ነው ያለው አላት። ደስ አላት። ወንድሟ ጃን እያቀፈችው ነበረ። ሄደን እናየው ትላለች። እየተንቀሳቀሱ ናቸው በሌላ በኩል አሊያ ደግሞ ወደ መኝታ ክፍሏ መጣች። ልጇ እንደተኛ ነበረ። አጠገቡ ሆና ጸጉሩን እየነካካች ነው። ድንገጃ መጣ። አሊያ አሊያ፣ በቃኔ ሻይንን ሌው ሻይን ነግቷል። እስኪ ያለበት ሁኔታ ቼክል አርግላ አጣራና የሚሆነውን ነገር ነግርሻለሁ እያላን ነበረ። ትንሽ ሊያወራት አጠገቧ ተቀመጠ። ትንሽ አወሩ። ከዛ በኋላ ከናሪ ጎን መቆም አለብን፣ አሁን ጥሩ ሁኔታ ላይ አይደለችም እያለች ነበረ። ቻው ብሏት ወጣ። እሷ ከልጇ አጠገብ ናት። ከዛ አሊያ ፈጣሪ እርዳኔን ነገር እንድናልፍ ብላ ትጸልያለች። በሌላ በኩል ከሻይን አጠገብ የነበሩት እነ ቪዳን እንዲሁም እነ ዘሪን ናቸው። አንድ በኩል ደሚርም ቢሆን አጠገባቸው ሆኖ ይንጎራድዳል። ሶስቱም ዝም ዝም ተባባሏል። ድንገት እነ ጂያን እየመጡ ነበር። ጂያን ሻሂን እንዲሁም ናሪያ አጠገባቸው ነበረች። ከዛ ደሚር ካያን ሲያዩ ካያ ካያ ይሄ ስንት ነው? ይሄ ስንት ነው? ይለዋል ጣቱ ላይ ቀና እያረገ። ከዛ ከያከሱ ጋር ሊጣላ ነው። እባካቸው እዚህ እንዳትጣሉ ይባባሉ። እነ ጂያን እየገላገሉ ነበረ። ከዛም በኋላ ወደ ውስጥ ሊገቡ ብለው ሻሂንን እንዲያዩ ጠየቁ። ነርሷ መጣች፣ ያለበትን ሁኔታ ተናገረች። እንዴ ነው ሻሂን ሲሏት አሁን ደና ነው አለቻቸው። ታዲያ እሱን ገብተን ማየት እንችላለን ብለው ጠየቋት። በር ጋር ሆኖ ብቻ ማየት እንዲችሉ ፈቀደች። ይችላቸው በር ጋ መጡ፣ ማየት ጀመሩ። ሻይን ሻይን መተናል፣ ሻይን ስታስቦኛ አንጠላ ምትሄድ ይመስላል። በጭራሽ አይሆንም፣ እኛ እያለን ማየትም ጥለን አትሄድም ይላል፣ ከያ አንገቱን እያጮለቀ ። ከዛ እጅያንም መጣ። ሻይን ሻይን፣ ስማ ቶሎ ብለህ መዳን አለብሽ፣ ከዛ ኳስ እንጮታለንሽ እያለ እየጠየቀው ነበረ። ሁሉም ተራ በተራ አንገታቸውን እያሾለኩ እያወሩት ነበር፣ እየተሳሰቁ። ቪዳንን ብትሉዊ የኔ ልጅ አንበሳ፣ አንበሳ እኮ ነው። አንተን ስለወለድኩ ብቻ ደስ ይለኛል እያለች ነበረ። ሻይንን ብዙም ለማድከም አልፈለኩም። እንዲህ እየተሳሰቁ እየጠየቁት ናቸው። በአንድ በኩል ሰዳከት መስጂድ መታለች፣ ጸሎት እያረገች ናት። ጸሎቱ ጸሎቷ ቀጠለ። ፈጣሪዋን እያመሰገነች ነበረ። ከዛ ጸሎቱ አለቀ። ዞር አለች መኪናው ስትገባ ስትል ድንገት ኤጀመል መጣ። ሲመጣ መኪናውን በእጇ እየመታች ኤጀመል እገላለሁ፣ እዚህ ነው ሬሳ ጎትት ስትኖ ነበር። እሱ ከመኪና ውስጥ ወጣ። ምንም አታመጭ ባኬሽ። ስታስቢው የመፈራሽ ይመስልሻል እንዴ? በጣም አበዛሸው። ስታስቢው እኔ በአንቺ ማስፈራሪያ የምሸበር ይመስልሻል ብሎ እየጠቃን ነበረ። ምን ረምትፈልገው ከኔ ትሏለች። ሁሉም ሽጉጣቸውን ተደቃቅነው ነበረ። በተለይ ሰላከት የመጣችው ከሸሙዝ ጋር ነበረ። እሱ የኤጀመል ጠባቂ ሽጉጡን ደቅነዋል። ጉጣችሁን አውርዱ አውርዱ እያለ የእሱን ሰዎች እየጠየቀ ነበር። ስማ ስማ ምረው ከን የሚፈልገው እኔ አንተን መፍራት አለብኝ እንዴ? አንተ እኔን መፍራት ያለብህ፣ ምክንያቱም እገልሃለሁ ስለምገልህ ማለት ነው። እንዴት ብዬ እንደምገልህ ደግሞ ታውቃለህ፣ ታውቀኛለህ። ምን አይነት ሰው እንደሆንኩኝ አሳያለሁ፣ ፍርሃት ምን ማለት እንደሆነ እያለችው፣ ማውራት ስለፈለቀ ሊያወሩ ወደ ውስጥ እየገቡ ነበረ። ኤጅመልም መሳሪያችሁን አውርዱ ብያለሁ እኮ እያለ እያዘዘ ወደ ውስጥ እየገባ ነበር። ሰዳከት ሰዳከት፣ ቦራን ልጄ ነው ቦራን፣ ወደድሽም ጠላሽም ልጄ ነው እያላል ነበረ። ቆም አለች፣ ዞሮ ዞሮላት ተመለከተችው፣ እንባ የተናነቀ ነበር። ስማ፣ አዎ ልጄ ነው፣ ልጄ መሆኑንማ ልጄ ነው፣ እውነት ነው ስትለው እሱ ቢሆን ፊቱ እየተቀየረ ነበረ። ውሸት በሆነ ብዬ ተመኘኝ። ይሄ ነገር ውሸት በሆነና በሳኩብህ ብዬ ተመኘኝ። ግን ምንት የተረገመ አጋጣሚ ነው። ልጅ ልጅ ነው እንግዲህ ምን ይደረጋል የራስ ልጅ ነው አለችው ፍጥጥ ብሎ እየተመለከታ አልነበረም ግን ያሳፍራል የዚህ የአሳፋሪ ልጅ በመሆኑ በጣም ያሳፍራል አባትም አባቱ ምን ያህል አስጠሪታ ቀፋፊ አስቀያሚ ሰው እንደሆነ ቢያቅ አለችው መሬት መሬት መመልከት ጀመረ እያፈረ ነበረ እሱ ያንተ ልጅ ነው የነፍሰ ገዳይ ልጅ ነው የአውሬ ልጅ ነው እንዴት እንደማድረግ አላቅም ስትለው እኔ አላቅም ነበረ አላቅም ነበረ ዋሸሽኝ አታልልሽኝ እኮ አልነገርሽኝም ነበረ በቃ እንግዲህ ልጄን እንደ ገደል አደረግሽኝ ማለት ነው ሰዳከት ሰዳከት አላቅም ነበር እኮ ስትለው ነበር ብታቅስ ብታቅስ ኖሮ ስማ አንተም እኮ ከዛ ከገደል የወርወረኸኝ እኮ ነበር እዛ ያኔ ቦራን ርጉዝ በነበርኩበት ሰዓት ላይ ወርውራይ ነበረ፣ እዛ ዳገት ላይ ጠለኝ አለችው። እንዴት ብዬ ላቅ እችላለሁ? ማርገዝሽን በምን ላቅ እችል ነበረ? እስኪ ተናገሪ እስኪ ተናገሪ እያለን ነበረ። የዛን ሰት እኮ ነግሬህ እኮ ነበር፣ እኮ አስረድቼ ነበር እንደምወደ ገና ላስረዳ አርግዥ ያለሆነ ሌለህ ገና ቃሉን ካፌ ላወጣ ስል አንተ ግን እድሉን አልሰጠኝም ነበረ። እኔማ ማ ልነግርህ ነበረ፣ እኔማ የምስራችሁ ልነግርህ ነበረ። አንተ ግን አልፈለከኝም ነበረ፣ አልፈለከኝም እኔ እኔን የሆን ነገር ከህይወት ማስወጣት ነበር የፈለከው አለችው። ግን እኮ በኋላም እኮ መናገር እኮ ትቼ እኮ ነበረ፣ ከተወልደን በኋላ መናገር ትቼ ነበረ። አንቺ ምን አረግሽ ሄድሽና ወንድሜን አገባሽው አዜ ምን አገባሽው በማለት እየተናገረ ነበር ኧረ ብነግሩ ኖሮ ምን ታመጣ ነበረ ቪዳንን ትተህ እኔን ታገባኝ ነበረ በቤተሰብ የመጣችልን ሴት ትተህ እኔን ታገባ ነበር አለችው ልጅ እንዳለኝ ባቅ ኖሮ አገባሽ ነበር ሰዳከት ለምን አላገባሽም ነበረ ግጥም አድርጌ ነው ማገባሽ አላት አየችው አየችው አየችውና ተፋችበት ባይል ነበር የተፋችበት እገልሃለሁ ስማ እገልሃለሁ አንድ ቀን እጨርሳለሁ ስማ ያንተን ቅራቅንቦ እዚህ ቃል ምናምን ነገር መሳምበት ጊዜ አይደለም እሺ ስማ ምን አይነት ሰው እንደሆንክ አውቃለሁ ስታስበው እዛ ገድ ላይ የወረወረኝን የጣለኝን ለሞ ሞት አሳልፎ የሰጠኝን ሰው ማገባው? እኔ ጅል እመስላለሁ እንዴ? ስታስበው ሞኝ እመስላለሁ እንዴ? እንዴት በዚህ ደረጃ ላይ ተነቀኛለ? እንዴት በዚህ ደረጃ ተነቀኛለ? ስታስበው እኔ የልጄን ገዳይ ማገባ ይመስላል። የዛ ዕለትም ልጄን ለመግደል ሞክረ ነበረ። በፈጣሪ ምሕረት ነበር ልጄ የተረፈው እያለችው። እሺ ስሚ አሁን ይኸውልሽ ስለ ቦራ ልጅ እንነጋገር። ወደድሽም ጠላሽም አመንሽም አላመንሽም የቦራ ልጅ የኔ ልጅ ልጅ ነው፣ የልጅ ልጄ ነው እያላን ነበረ። ይህን ነበር የፈራችው። ድንግ ጣየችው። ደሜ ነው በቃ፣ ከኔ ውስጥ ነው የወጣው። በቃ እሱ የልጅ ልጄ ነው እያላን ነበረ። ልትገለው ሞክረ እኮ ነበር። ቅድም አንተ ማትረባ ልትገለው ሞክረው ነበር። ምንድነው የምትለው? ምንድነው የምትለው? ብላ እያነቀች ያቀረበችው ነበረ። ዛፍ ላይ አስደግፋ ሰማ ያ ልጅ ለአንተ ምንም ማለት ነው ሰማ አለ በጭረሻ አጠገቡ እንዳትደርስ ስሙን እንኳን እንዳጠና ለበዘገላለው ኤጅመል ሲጣርጌ ነው የምገለው እነዚህ እጆች ይታየዋል ብላነቀቸው ስታንቀው እሱ ራሱን ለመከላከሉ አልሞከረም ዝም ብሎ እያያን ነበር። እገላ አለው እገላ አለው ዜማ በህይወት አትቆየ ከልጆች ትርቃለ ከኔ ትርቃለ ከቤተሰቤ ትርቃለ ብላነቀቀችው ምንም ነገር ብቲ ያ ልጅ ደሜ ነው ያልጅ ህይወቴ ነው የልጅ ልጅ ነው በቃ ምንም ማረግ አልችልም ያልጅ የኔ የወደፊት ነው በቃ አመንሽም አላመንሽም ተቀበልሽም አልተቀበልሽም ይላታል። ስማ አንቃለው በዚህ እጅ ይታያል ያላረ ሄጄ እገላሉ ስማ፣ እዚህ ነው ማንቀ ብላ በቻለችው አቅም እያስፈራራችሁ ነበረ። እዚህ ነው የምገል ብላ አስፈራርታ አስፈራርታ፣ ጮኋ ጮኋ፣ ለቀቀችው። ነገር ግን ምንም ነገር ማድረግ አልቻለችም። ሂድ ከዚህ እያለችው ነበረ። እንዴት እየጠየቀችው እሱ መኪና ውስጥ ገባ። ከዛ ሄደ ከጋርዶቹ ጋርና ከሾፌሮቹ ጋር ሲሄድ፣ እሷን ብትሆን ተከተላ መኪና ውስጥ እየገባች ነበረ። በሌላ በኩል ጂያንና ካጎታቸው ጋር እየወሩ ነበረ። ጂያን እያወራቸው የነበረው ከዚህ ቀደም እኔ ለሻይን በሰጠሁት ቦታ ላይ ኤጅመል ምንም ዝውውር እንዳያደርግ እያለ ነበረ። ግን ጂያን መሬቱን እኮ

በሌላ በኩል ናሬ ደግሞ ሻይን ባለበት ክፍል ገናት ያለችው መስቶቱ ላይ የሆነ ልብ ቅርጽ ነገር እየሰራች ዝም ብላ እያየችው ነበረ። ዞሮ ልሱም ይያያታል። ሻይን ጥለኝ የምትሄድ መስሎኝ በጣም በጣም ፈርቼ ነበረ እያለችው በጣም እንደምታፈቅረው ትነግረዋለች። ልታደክመም አትፈልግም። እቺም ብቻ ነግራው በኋላ እንደምትመለስ አስረድተው እንቅልፎን እንዲተኛ እየነገረችው ነበረ። ገና ዞር ከማለቷ ድንገት ኤጅመል እየመጣ ነበረ። አንተ ደግሞ እዚህ ምልቶ መጣ አለችው። ምን አገባሽ? ልጄ ላይ ነው የመጣሁት ሲላት እሷ ደግሞ ናሬ ረባክ ልጅ መሆነ ዛሬ ትዝ አለ አለችው። ምን ራንቺ ነገር መፈለጊ ደግሞ እዚህ ናሬ ዞርቤ ከዚህ ጋር እያለ ነበረ አላስገባም እያለች ነበር እሷ እሷ እንዲህ ከሱ ጋር ስትከራከር አላስገባም ስትለው ነገር አፈለጊ ከኔ ጋር ትጣያለሽ እያለ ድንገት ቪዳ መጣች። ወዴት ነህ አለችው። ልጄ ላይ እያለ ነበረ። ምንድን ነው አንተ እንደ ሞት መላክ እዚህ በር በር ጋር የምትንጎራድደው አንፈልግም። በቃ ዞር በል። ልጄ እዚህ ጣጣ ውስጥ የገባው ባንተ ምክንያት ነው ትለዋለች። እሱ ከቪዳና ከናሬ ጋር ሊጣላ ነው ባይለኛው መነታረክና መጨቃጨቅ ጀመሩ። እሱ ልግባ ይላል እነሱ አትገባም አሉት። ተባብር ውለት መንገዱን ዘጉበት። ነርሷ መጣች። እናንተ ምን ሆናችኋል? እዚህ እኮ ታማሚዎች እኮ ተኝቷል እኮ ምንድር ምትሰሩት? ብላ ተቆጣቻቸው። ኤጀመል ልጄ ማየት እፈልጋለሁ አለ ነርሷ እያየችው። ቪዳን ደግሞ አይሆንም ትላለች። ከዛ ነርሷ መልሳ ጥሩ፣ እሺ፣ በቃ አሁን ታማሚው እረፍት ማድረግ አለበት። ሰባካቸኋ ትበጥብጡ አለበዚያ ፖሊስ እጠራለሁ ብላ ጥበቃ ለመጥራት ዞር ትላለች። ኤጀመል፣ ከዚህ ብትሄድ ይሻላል፣ እሷ ጥበቃ ለመጥራት እየሄደች ነው በማለት ቪዳን ስትናገር፣ የፈለገችውን ትጥራ፣ ለምን እናትና አባቷን አጣራም ሲጅ ስፈልግ እያለ እየተቆጣ ነበር። ድንገት የሆነ ፖሊስን መሳይ ነገር መጣና ኤጀመልን ካልወጣ እያለው ነበረ። ከዛ ናሪና ቪዳን ቀሩ። አመሰግናለሁ እያለች ናሬ ቪዳን ሰታ መሰግናት፣ ለአንቺ ብያረኩት መስሎች ነው? ለልጅ ስል ያረኩት ትላታለች። እሺ በቃ ዞር እንበል ይባባላሉ። ቤት ብሰድሾ እያለች አንሆ ናሬ ነገር ግን ቪዳን አዲስ ሾፌር ቀጥር ያለው ችግር የለም ትላታለች። ተያይዘው እየወጡ ነበረ። አሁን ነዴም ወደ ኤጀመል ቢሮ ጋር እየመጣ ነው። ኤጀመል ከመኪናው እየወረደ ወደ ቢሮ ሊገባ ሲል ኤጀመል ብሎ ጠራው። እስኪ ሲሲሲ፣ ነዲም፣ ነዲም ዛሬ ኬት ተገኘ? እባክህ ኬት መጣህ? ዛሬ ምን ተፈጠረ? እንዴም መጣ እንዴ? እኔ አላስታውስም አንተን ስቀጥረ ዛሬ እንደምታገኘኝ ሲል ነበር። አንተ ቦራንን ገደልከው። የቦራን ገዳይ አንተነ። ወንድ ብትሆን ኖረው፣ አዎን ኔን ያረኩትል ነበረ። ነገር ግን ኤጀመል ፈራ። አንተ እኮ ወንድ እኮ አደለ። ነገር ግን እኔም ወቅሰኝ ነበረ። ነዲም ነው ነው ያደረገው ብለህ እኔን ስትወቅሰኝ ነበረ። አንተ እንዳይጥ ውስጥ ለውስጥ መሬት ለመሬት ትሽከረከራለህ፣ ክፉ ጥፋት ታጠፋለህ። ከዛ እኔን ተወቅሳለ። ኤጅመል አጠፋለሁ። ስማ ኤጅመል የምር የምር ከባድ ዋጋ ነው በሆነ የምትከፍለው። ጭራሽ ብለህ ብለህ ደግሞ ልጄን ከኔ ልትቀማብኝ፣ ልጄን ከኔ ልትወስድብኝ እያሉ ነበረ። ታዲያ ምንንክ ምንንክ ታዲያ ምንው ደስ አላለ ነበረ እንዴ እያሉ ነበረ። ስማ ልጄን አንተ አታውቀውም። ይውለ ሁለታችንን ለማጣላት በጣም በጣም ብዙ ነገር ሞከረ ነበረ ኤጅመል ግን ምን ዋጋ አለው አይሳካለ፣ ምንም ትርጉም የለውም እያሉ ነበረ ነዲም ነዲም ስማ፣ ምን የምታመጣው ነገር የለም። እኔ በዋና በዋና መንገዶች የራስን ይዘውር አረጋለሁ ከዛ ጃንን እመልጠዋለሁ አልቦራን እቆጣጠራለሁ ሲለው ነበረ። በየትኛው መንገድ ተጠቅመ እስኪ ወይስ እንዳይጥ መሬት ለመሬት ልጅ ልትሽሎ ከሎኪ ነው ድንበሩን እንዳለ ጃን መልሶ ተቆጣጥሮታል አለው። የልጄ አይደል እንዴ እሱ ሲለው ነበረ። ቢሆንስ ሻይን እስኪ ነቃረስ ማንም በዛ ጋ እንዳይዘውር አልፈቅድም ብሏል ጃን አለው። ኤጀመል ተበሳጨ። ነዲ ነዲም፣ አሁንም አንተ ፈሬ ነህ። ስማ፣ አንድ ነገር ታስታውሳለህ? ያንተ ወንድም ሱሌማን ወንድሜን አዜምን ገሎታል። ታቃላህ? የእነ ጃን አባት እንደገና ደግሞ ቦራን ምንድን ያደረገው ቦራን ሄደና ገደለው። አለ ቦራን ሱሌማንን ገደለው ተመልከት ይሄ ሁሉ ደም መቀባት እያለ አንተ በማል ሄደ ከጂያን ጋር እጅና ጓንተ ሆነ እየሰራ ነበረ። አይ ነዲም ነዲም፣ ሄደ ከጂያን ጋር የራስን ስምነት አረክ። በመካከላችሁ ግን በቀል አለ በቀል አለ። አንተ በቃ የራስን ቤተሰብ አትሞክ አትወክልም። አንተ ባይባርስን አትወክልም። ለራስ ጎሳ መሪ መሆን አቅተዋል። ለዛ ነው እኔ ሁል ጊዜ መመለው፣ ይህንን ደሚር ብቻ ነው ባይባርስን መምራት ያለበት እያለ እየሳቀ ጥሎት ወደ ውስጥ ገባ ነዲም። እየሳቀ ይመለሳል። ናሬ ቤት መታለች። አሊያ ጠገባናት ምን ተባለ እያለች አሊያ ጠቀታለች። ደህና ነው ደህና ነው ሻሂን ሻይናውን ከዋነ የክትትል ወጥቶ ወደ ዋናው ክፍል ይገባል። በፈጣሪ ፍቃድ አሁን መተንፈስ ጀምሯል በራሱ ሳምባ። ከዚህ በኋላ ቱቦ አያስፈልገውም። ስለዚህ በተወሰነ ቀናቶች ውስጥ ደህና ይሆናል እያለች አልነበረም። አሁን የሚያስጨንቃቸው የቦራን ጉዳይ ነው። ቦራንስ ምንድነ የምናደረገው? ትላታለች። አላቅም፣ ፈጣሪ ነው የሚያውቀው። እንግዲህ እንነጋግራለን፣ እኔ በመነጋገር አምናለው እያለች አልነበረም። ቦራን ሙሉ ለሙሉ ሲነቃና በእግሩ መራመድ ሲችል ሌላ ታሪክ ውስጥ እንደሚገቡ ይታወቃል። ጂያንም ቢሆን ወደ ቤት እየመጣ ነው ከካያ ጋር እነ ሙዛፈርም እና ከድርም አብረው ከመኪና እየወረዱ ድንገት ሰዳከትም ከመኪና ወረደችና ራመድ ራመድ ትላለች። እማዬ ምን ተፈጠረ ይላታል ። ሰዳከት ከፍታታል፣ ቶሎ ቶሎ ትራመዳለች። ጂያን የእናቱን ስሜት ቶሎ ይረዳል፣ ሲከፋትም ስትደሰትም። እማዬ ምን ሆንሽ ብሎ እየጠየቃት አሁንም፣ ሰዳከት ራመድ ራመድ ስትል ከዛ ሸሙስ ኤጅመል አልቦራ መንገድ ላይ አግኝቶ ነበረ፣ እዛ ተገናኝቶ ትንሽ አወሩ አለው። አወሩ እያለ ጃን እናቱን ይከተላታል። ማዬ ቆይ አንዴ እያለ ይከተላታል። ከዛ ደረጃ ተገናኙ። የተገናኙ ስማ ኤጅመል እያስጨነቀኝ ነበር፣ የልጅ ልጄ እያለኝ ነበረ፣ የልጅ ልጄ የኔ ነው እያለ ነበረ። ይሄ ነገር ወዴት እንደሚያመር አላቅም ትለዋለች። በዚህ ምክንያት ሁሉ መጨናነቅ ጀመሩ። ምን እያለች ነበር አላት። በቃ እወስደዋለሁ ምናምን ነገር ሲል ነበር አለችው። አልያ የፈራችው ነገሬን ነበረ። ዞር አለች ጃንስ እያለ እየጠቃን ነበረ ጃን ተኝቷል እያለች ነበረ። አሊያ ምንም አይመጣም ምንም አይመጣም እያለ እናቱን ያባብላል ጃን። ድንገት ዶክተሩ መጣ። ለቦራን ምን ንስጠው የሚበላ እያሉ እየጠየቁት እንዲያርጉለት፣ እንደዚህ ስሩለት፣ እንዲያዘጋጁለት እያለ ነበረ። ቦራን አሁን ነቅቷል። ቦራን ከሞላ ጎደል ሁሉን ነገር ማስታወስ ችሏል። አጠገቡ ቡርጉን አለ። እኔ የምልህ እነማናቸው ጥቃት ያደርሱብኝ ቡልጋሪያኖቹ ናቸው እንዴ ብሎ ጠየቀው። ቡርጉን ቡርጉን እንዲህ ብሎ ሲጠይቀው ድንገት እነ ጃንና ከያገቡ ስለምን ቡልጋሪያን ነው የምታወራው? የምን ቡልጋሪያን ስለምን ቡልጋሪያን ነው የምታወሩት እያለ እየጠቀ ነበረ። ከዛ ቡርጉንና ቦራን እዚጋ ተጋግዞ ነገር መለስ አለባቸው። በአንድ ወቅት አስቸጋሪ ነገር ውስጥ ገብተን ነበር ና ቡርጉን ከዛ እነዛን ቡልጋሪያኖች እንዲያግዙን ጠይቀናቸው ነበረ። ከዛ ረዱን፣ አገዙን። ገንዘብ ከፈል ናቸው። ከብዙ ጊዜ በኋላ መጥተው ገንዘብ ጨምሮ ገንዘብ አምጦ መጀመሪያ የከፈላችሁት አይበቃም ነገር አሉን። ታውቃለ ደግሞ ጃ እንደዚህ አይነት ነገር ምን ማለት እንደሆነ። ከዛ በጣም ለህይወቴ ሰጋ ነበር። ያን ቪዲዮ ነው የቀረስኩት ለዛ ነበር፣ ምክንያቱም የህይወቴ ጉዳይ በጣም አሳሳቢ ደረጃ ደርሰው ነበረ አለው። እንዲህ እያለ ሲያወራ ድንገት ሰዳከት መጣች። በአንዴ ረስ እየቀየሩ ናቸው። ቦራን ወደ ውጭ መውጣት ፈልጋለሁ። በደረጃው ጥቼ ወደ ድሮ ክፍል መምጣት ፈልጋለሁ ነበረ የቦራን ክፍል አሁን ህፃኑ ጃን የሚተኛበት ክፍል ነበረ። ክፍሌ ናፍቆኛል እያለ ነው። ጃን ወዲያው ወጣ ከአልያ ጋር እያወራ ነበረ። አሊያ እንዴት አድርገን ይህ ነገር ምንከላከለው ትላለች። በጣም በጣም ጨነቃት። አትጨናነቂ እያላን ነው። ከዛም በኋላ ሰዳከት እና ከደገፍ አድርጎ ቦራንን ከክፍሉ ይዘውት ወጡ። ይዘውት ወጥተው ወክ እያደረጉ እሱ በደረጃው እየወጣ ቀስ እያለ ሲመለከት አሊያን አያት። አልያን ሲመለከታት ደስ አለው። አሊያ አሊያ፣ የታለ ልጄ? ልጄንማ የት ፈልጋለሁ እኔ እኮ አባቱ እኮ ነኝ ብሎ እየጠይቃል ነበረ። ቀስ እያለው ነው ወደ ክፍሉ እየመጣ ነበር። ድንገት ልጁን አየው። ጃና ወዴን ይዘ በመስኮት በኩል ሳው በጣም በጣም ተደሰተ። ከፓክ ዜጋ እየተጫወተ ነበረ። አሊያና ጃናውንም እየፈቀዱለት አደለም ልጁን እንዲያገኝ። አሁንም ቢሆን እየከለከሉት ናቸው። ምን አለበት ልጄም ብታሳዊኝ ብሎ እየጠየቀ እዛ። ቀስ ብለው በደረጃው እንዲወርድ እያደረጉ ናቸው። የአሊያ እንዲሁም የቦራን ፍጥጫ እንደቀጠረ ነው ያለው። አሊያ የቦራን ፍቅር ከውስጧ ውጥት ብሎላታል። ስለዚህ አሁን ስታየው ምንም እየመሰላት አደለም። እሷም ብትሆን ከጃና ጠገብ መቆም እያዘወተረች ነው። ቦራን ሳይወድ በግዱ ነገር ዋጣ አርጎ እየተቀበለው ነው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማ አሁንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ እቀርባለሁ በዚሁ በተመሳሳይ አቀራርብ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና እጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም። አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ በቅላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክብሯን የቻናል ቤተሰቦች ከልብ ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።